ለኛ ተቋም ያው የራሱ የሆነ ተልዕኮና ራዕይ አለው። ተልዕኮው ዞናዊና ሀገራዊ ጉዳዮች ላይ ህብረተሰቡን ለሁለንተናዊ ተሳትፎ በማነሳሳት ህብረተሰቡን ተጠቃሚ ለማድረግ የሚሰራ ተቋም ነው። ለህብረተሰቡ መረጃ፣ ጥራት ያለው መረጃ፣ ወቅቱን የጠበቀ መረጃ በማድረስ ህብረተሰቡ ለሁለንተናዊ ተሳትፎ የማነሳሳት ስራ ይሰራል ማለት ነው። ከዚህ ጋር ተያይዞ ራዕያችን የሚሆነው በ2ሺ23 የዞኑ ህብረተሰብ በመረጃ በለጸገ ማህበረሰብ መገንባት ወንድማማችነትና የትማማችነትን አጠናክሮ የያዘ ማህበረሰብን ተፈጥሮ ማየት ይሆናል ማለት ነው። ስለዚህ ለማህበረሰባችን እና መንግስትና ህብረተሰቡን መተማመን እንዲፈጥር ጥራት ያለው መረጃን በወቅቱ በማድረስ እንደ ድልድይ የሚያገለግል ተቋም ነው ማለት ነው። ስለዚህ ይሄን መረጃውን ለማህበረሰብ የምናደርስባቸው የራሱን የቻለ ፕላትፎርሞች አሉት ነው። አንደኛ በዲጂታል ሚዲያ መረጃ እናደርሳለን። ፌስቡክ አለ፣ ቴሌግራም አለ፣ ትዊተር አለ፣ ዩቲዩብ አለ፣ ኢንስታግራም አለ። እነዚህን ሁሉንም ስድስት የሚሆኑ ፕላትፎርሞችን እንጠቀማለን። ሌላ በኤሌክትሮኒክስ ሚዲያ ነው። የመንግስት የልማትና የመልካም አስተዳደር ስራዎችን በእነዚህ ፕላትፎርሞች እና በኤሌክትሮኒክስ ሚዲያ፣ በገጽ ለገጽ ሚዲያ ጭምር በህትመት ሚዲያው ለማህበረሰቡ ይደርሳል። ከማህበረሰቡም ደግሞ ፊድባክ እንወስዳለን። ብቻም አይደለም የተሰሩ የመልካም አስተዳደርና የልማት ስራዎችን ለማህበረሰቡ ከማድረስ በተጨማሪ ማህበረሰቡ አካባቢ የሚነሱ ቅሬታዎች፣ የልማትና መልካም አስተዳደር ጥያቄዎችን ከሚመለከተው አጋር ጋር ጥናት በማድረግ በማቅረብ መፍትሄ እንዲያገኙ በማድረግም ስራዎች ተቋሙ እየሰራ ይገኛል ማለት ነው። ስለዚህ ይህ ተቋም በማህበረሰብና በመንግስት መሀል መተማመን እንዲፈጥር፣ እንዲቀራረብ፣ እጅ ለእጅ ተያይዞ ልማት እንዲፋጠን ለማድረግ ትልቅ ሚናውን እየተወጣ ያለ ተቋም ነው።